አራት ነጥቦች አሉ። ዲን አልኢስላም ውስጥ መማሪያ ያለብን አራት ነጥቦች፣ በእኛ በሙስሊሞች ላይ ግዳጅ የሚሆኑ አራት ነጥቦች አሉ ብለን ነበር። አንደኛ፣ ማወቅ፤ ሁለተኛ፣ በሱ በእውቀት መተግበር፤ ሶስተኛ፣ ወደዛ ጥሪ ማድረግ፤ አራተኛ፣ ጥሪ ሲያደርጉ በሚደርሰው መከራ ትዕግስትና ጽናት ማድረግ የሚል ተመልክተን ነበር። እነዚህ አራት ነጥቦች ከየት ነው የተወሰዱት? እንደተባለ አድርገው ወደሌሉ፣ ለዚህ ማስረጃው ቀውሉሁ ተዓላ፣ ይሄ አላህ ቃል ነው። ብስምላህ አልራህማን አልራሂም ይሉና ይጀምራሉ። ብስምላህ አልራህማን አልራሂም ወልዐሱሪ። ብስምላህ አልራህማን አልራሂም ወልዐሱሪ በዐሱር እምላለሁ ይላል። በጊዜ በዘመን እምላለሁ ይላል አላህ ስብሀነወተዓላ ጌታችን አላህ ስብሀነወተዓላ አቅሰመ ብዘመን በዘመን ወት ዘመኑን ሞጥለቁ ልቅ ማንኛውም ጊዜ ማለት ነው፣ ዝም ብሎ ዘመን ማለት ነው። ወልዐሱሪ በዘመን እምላለሁ ይላል። ሌሎች ሙፈሲሮች ደግሞ ምን ይላሉ? ወልዐሱር ዐሱር ማለት ሰዓቱ ምን ሰዓት النهار ቀን ውስጥ ካለች ሰዓት የሆነ ሰዓት አስር ይባላል ይላሉ። ኢብኑ አባስም እንደዛ ይላሉ። ሐሰኑ በስር ደግሞ بعد الزوال كزوال በኋላ ያለው ጊዜ አስር ይባላል ይላሉ። ሌሎች ግን አስር ማለት ማንኛውም ዘመን ነው፣ ከሌሊቱም ይሆን ከቀኑም ይሆን በየትኛውም ጊዜ ያለ ዘመን ሰዓት እንትን አስር ይባላል አሉ። ስለዚህ ዘመን ያለውን ይመርጡታል። በዘመን እምላለሁ አለ አላህ Subhanahu Wa Ta'ala ማለት ነው። እንጃ በለዛ በብዙ ነው የፈሰሩ ወልዓስሪ በአሱር ሶላት እምላለሁ ብሎ ይፈሰራል። ወል አሱሪ በአሱር ሰዓት ይቺ ሶላት የምሰግድበት ሰዓት በዛ በአሱር ሰዓት እምላለሁ ብሎ አልጌታችን እያሉ ነው። ሌሎች ደግሞ ይላሉ ወል አሱሪ በመሀመድ ዘመን እምላለሁ ማለት ነው ይላሉ። ለምን የነቢይ ዐለይሂ ሶላቱ ወሰላም ዘመን አኼረት ዘመን ላይ ስለሆነ ዱንያን እንዳንድ ቀን አይተዋት። እነ እነ ኖህ ጠዋት ሰዓት ላይ ተላኩ። እነ ሙሳ እነ ዒሳ ደግሞ እስከ አሱር ድረስ አለ። ቀሪ ሳላው ከአሱር በኋላ ነብዩ ተላኩ።

ይሄ ስም ዐሱር የሚለው የሚያርፍበት ሁሉ እዚህ ውስጥ ይገባል። ዐሱር ማለት ዘመን ማለት ነው። ወለዐሱሪ በዘመን ምላለሁ አላህ ሱብሃነሁ ወተዓላ በጊዜ በዘመን የማለበት ነገር ራሱ አንደኛ ዘመን ትልቅ ነገር መሆኑን እንረዳለን። ጊዜ ማለት ለኛ ትልቅ ረእሰ ማላችን ካፒታላችን ነው ዋና። እሱን ከከሰርን ትልቁ ኪሳራ ማለት ይሄ ነው። ኪሳራ ሰሚን ነው፣ በዋጋ የማይተመን የሆነ ነገር ነው። ይህን ያሳየናል። ሁለተኛ ጌታችን አላህ ስብሃነሁ ወተዓላ ምሎ የሚነግረን ነገር በጣም በጣም እህትማም የሚሰጠው ነገር ነው። ለምን አላህ ስብሃነሁ ወተዓላ አስደቁል ቃኢሊን የእውነተኞች ሁሉ እውነተኞች ነው። አላህ ስብሃነሁ ወተዓላ ማለት እውነተኛ ነው። አላህ ስብሃነሁ ወተዓላ በምንም አይነት መልኩ የሚጠረጠርም አይደለም። አላህ ስብሃነሁ ወተዓላ ማአዛሊከ አቅሰመ ቢሃዛ ወል አስሪ ብሎ ማለ። ይሄ ነገሩን ትኩረት እንድንሰጠው ይበልጥ በጣም ትኩረት እንድንሰጠው የሚጋብዘን ነው። ወላዐሱሪ በዘመን እምላለሁ እነልኢንሳን የሰው ልጆች ለፊ ኮስሬን በኪሳራ ውስጥ ናቸው ይላል። ይህ ነው ጀዋብ አልቀሰሙ እነልኢንሳን ኩለ ልኢንሳን የሰው ልጅ ሁሉ ለፊ ኮስሬን በኪሳራ ውስጥ ነው። እነ ልኢንሳን አይል ሙሽሪኪን ብለው የፈሰረዋሉ። ሙሽሪኮች ለፊ ኮስሬን ኪሳራ ውስጥ ናቸው።

ዋ ሲቀሩ ወአሚሉ ሷሊሃት እናም መልካም የተገበሩት ሲቀሩ እነዚህ ሲቀሩ ሌላው በኪሳራ ውስጥ ነው ሌላው በኪሳራ ውስጥ ነው እነማን ሲቀሩ ያመኑ ሲቀሩ አሁን አራቱን ነገራቶች እስቲንባጥ ማድረግ እንችላለን እለለዚነ አመኑ ያመኑ ሲቀሩ በጌታችን በሩቡብያው በኡሉህያው በአስማኦ ሲፋቱ ተውሂድ ይህንን ይዘው ያመኑ በኢማናቸው ላይ የጠነከሩ በእስላማቸው ላይ የጠነከሩ ያመኑ ማለት እነማ ዩጀዱ ልኢማን ኢማን የሚገኘው በድ ልዕልም ነው አ በልም ነው የሚገኘው። ስለዚህ አልዕልሙ ላለው መረጃ ይሆናል። አልዕልሙ ላለው ኢለለና አመኑ ማለት ያወቁ ማለት ነው። ምክንያቱም ማመን ማለት በምታውቀው ነገር ነ የምታምነው። የምታምነው አላህን ስታውቀው ነው በደንብ የምታምንበት። ነቢዩና ዐለይሂ ሰላቱ ወሰላም ስታውቃቸው ነው በደንብ የምታምንባቸው። አለበለዚያ እኮ ተረተረት ውስጥ ያለው ግንዛቤ ራሱ ዝም ብለህ ትቀበላለህ ትሰማለህ እንጂ እውጥ አይረጋም አይረጋጋም፣ አይጸድቅምም፣ አይበቅልም ፍሬያማ ፍሬያማም ደግሞ አይሆንም። እዚህ ነው ኢለለዚነ አመኑ ያመኑ ሲቀሩ ያመኑ ሲቀሩ ማለት ያወቁ ማለት ነው። ተውሒዳቸውን አቂዳቸውን የተረዱ ወዐሚሉ ሷሊሓት መልካም የሰሩት ሲቀሩ እነዚህ ሲቀሩ ሌላው በኪሳራ ውስጥ ነው። ወተዋሰው ቢልሐቅ በሀቅ ላይ አደራ የተባባሉ ሲቀሩ በሀቅ ላይ አደራ የተባባሉ ሲቀሩ አልሐቁ ወኪታብላህ ኢላል ቀታዳ አልሐቁ ወኪታብላህ ፈተሙ በስርየ አልሐቁ አተውሒድ አልኢማን ብሎ ፈስሮታል ሙቃቴል። ወተዋሶ ብልሐቅ በቁርአን ላይ በሐቅ ላይ በተውሒድ ላይ አደራ የተባባሉት ይቀሩ። ወተዋሶ ብሶብሪ በጽናትም ላይ አደራ የተባባሉት ይቀሩ። ተውሒድ ስንድዕዋ ስናድርግ የሚደርስብን ነገር አብረን እንጽና እንጽና፣ ሶብሪ ነረን ተባብለው አደራ የተባባሉት ሲቀሩ

አልዕልም ላለው ኢለ ለና አመኑ ባለው ተክተውታል። ወልዓመሉ ብ ላለው ደግሞ ወልዓመሉ ብ ላለው ዓሚሉ ልት ሳሊሓት ብሏል። ወዲዕወቱ ኢለ ላለው ደግሞ ወተዋሶ ብልሓቅ ካለው ላይ ነው ከዛ ላይ ነው የያዝኩት እያሉ ነው። ወተዋሶ ብሶብር ያለው ደግሞ አሶብሩ አለልአዛፊ እነዚህ አራቱ ከኋላ ያሳለፍ ናቸው። ከነዚህ ከቁርአን አያዎች ላይ ነው የተወጡት ማለት ነው። እስቲ ምባቅ ተደርገው ተጨምቆ የወጡ ናቸው። ለምሳሌ በሙስሊሞች ላይ በእያንዳንዱ ሙስሊም ላይ የወጅባል ላሉ ምን ማወቅ፣ ከዛስ ባወቁት መስራት፣ ከዛስ ወደዛ ጥሪ ማድረግ፣ ከዛስ ጥሪ ሲያደርጉ በሚደርሰው መከራ ጽናት ማድረግ። ከየት አገኘኸው ብትባል፣ ሊአና አላህ ተዓላ ቃል ምን አለ? ወላዐሱሪ፣ በዘመን ምል አለሁ። እነልኢንሳን እየሰውሉ ለፌኮፍንን፣ በኪሳራ ውስጥ ነው። ኢለለዲነ አመኑ፣ አውቀው ያመኑ ሲቀሩ ማወቅ ላለው ይሄ ነው መረጃ ዩ ወዓምሉ ሳሊሓት እና እንደገና ደግሞ እንትን ወዳዕወቱ ኢለህ ላሉ ደግሞ ወተዋፉ بالحق <سؤال> በሐቅ ላይ በቁርአን ላይ አደራ ይተባባሉ። ተውሂዳችንን እንያዝ እንጠንክር እየተባባሉ አደራ ይተባባሉ። ሀቅ ላይ እንጠንክር፣ ቁርአንን እንጠቀምበት፣ ቁርአንን እንስራበት እያሉ አደራ ይተባባሉ ሲቀሩ ይሄ ደግሞ ወዲዕወቱ ኢለህ ያለው ስቲንባጥ ተደርጓል። ከዚህ ላይ ወተዋፎ ቢስብሪ በጽናት ላይ አደራ የተባባሉ ሲቀሩ በጽናት ላይ አደራ የተባባሉ ሲቀሩ ከሚለው ደግሞ ማን ስቲንባጥ ተደርጎለታል። ወስብሩ አለል አዛ እንደዛ ማለት ነው። ስለዚህ ትዕግስት ጽናት ያስፈልጋል፣ ጽናት ያስፈልጋል። አሁን ዒልም የሚባል ነገር ዋና ነገር ስለሆነ ዒልም ላይ ጥንካሬ መኖር ማለት ትልቅ ነገር ነው። እንደውም ምን ይላሉ አላመቱ ኢብኑል ቀይም ረሒመሁላህ

ፊ ተርኪቢ በቅንጅት ደረጃ ሙተፊቃኒ ተስማሚዎች ናቸው። ምን ምን ናቸው? ሁለቱም በተርኪብ ደረጃ ስናቀናጃቸው አንዱ ሌላውን እየፈሰረ ተጣምረው ነው አይደል የሚሄዱት። ቁርአን ለብቻው አዲስ ለብቻው እንኳን አይደለም እርስ በርሱ እየተበራራ እየተያያዘ ነው የሚሄደው አይደል። ነአም፣ ነሱ ሚን አልቁርአን ከቁርአን ያለ ጥቅስ፣ አው ሚን ሱነቲን ከነቢ ከነቢይ አለይሂ ሰላቱ ወሰላም ሱና ያለ ጥቅስ። ወጠቢቡ ዛከ የዛ ደግሞ ዶክተሩ ማን ነው አለ? አሊሙ ረባኒ ጌታውን የሚፈራ አሊም አቅሪ ማለት ነው። እነዚህ ካሉ በቃ መድሃኒቱ ይገኛል ማለት ነው። አለበለዚያ ጀህል ወልጀህሉ ዳኡን ቃቲሉን አደገኛ መርዛማ በሽታ ነው፣ ሀይለኛ የሆነ በሽታ ነው። ምን መሃይምነት ጀህል ማለት ነው። ጀህል ተጋባን አይደል? እንዳውም ኢማሙ ሻፍይ ረሂመሁ ላህ ምን ብለዋል ይሉናል። ኢማሙ ሻፍይ ምን ብለዋል? ቃለ ሻፍይ ረሂመሁ ላሁ ተዓላ አላህ ይዘንላቸውና ኢማሙ ሻፍዕይ እንዲህ ይላሉ ለውማ አንዘለ አላሁ ሁጀተን አላህ ስብሓነ ወተዓላ ሌላ አንቀጽ መከራከሪያ ወይም ደግሞ በሰዎች ላይ መረጃ ለማድረግ ባያወርድ አላ ኸልቄ በፍጥረታቱ ላይ ኢላ ሀዚህ ሱረተ ይችን ምዕራፍ እንጂ ሌላ ባያመጣ ለከፈትሁም ትበቃቸው ነበር ይላሉ። ይቹ በቂ ነበር ይችላሉ። ሁጃን ኢቃማ እነሱ ላይ ሁጃን ለማቆም ለምን ለመነሳሳት ለዒባዳ እንዲነሳሱ የሚያደርጋቸው ማለት ነው እንጂ አለበለዚያ እኮ እዚህ ሱረት አላስር ውስጥ ምን የለም፣ ዘካ የለ፣ ሀጅ የለ፣ ፆም የለ፣ የለም አይደል? አብዛሀኛው ነገር ግን ለመቀስቀስና እነሱ ነው ተነሳሽነት ለመስጠት ይህቺ በቂያቸው ናት፣ ይህቺ በቂያቸው ናት። ምክንያቱም ምን አለበት ውስጥ ላይ ውስጥ ላይ ምን አለበት፣ ኢለለዚነ አመኑ የሚለው አለበት። ተውሒድን ጠቅልላ ይዛለች እዚሁ ውስጥ ይላሉ ተውሂድ እውስጡ አለ። ይህንን በህስ ያደረገ ይህንን ያጠና ይችና አንቀጽ ያጠና ባ ሰው ተውሂድን በዝርዝር ባታቀርብም እንኳ ሀ ይሄ ይሄ ከሆነ ኮ ኪሳራ ይመጣብኛል፣ ስለዚህ መነሳሳትና በአላህ ማመን አለብኝ፣ እንዲሁም ደግሞ ወንድሞች ጋር አደራ መባባል አለብኝ፣ ትዕግስት ማድረግ አለብኝ፣ መልካም ስራ መስራት አለብኝ ብሎ ከመእስያ እንዲርቅ ከሽርክያት እንዲርቅ ከቢዳ እንዲርቅ ታደርገዋለች፣ ታነሳሰዋለች። ይቺው እራሱ ትበቃለች ይላሉ በባባን አይደል

ይጣና ወጥቶ ሳቢን እንሻፊ አይበል አምጥቶታል እንተናም ፈውዛንም እንተናም አምጥቶታል። ይሄ ኢብኑ ባዝም አምጥቶታል ለው ፈከረ ናሱ ፊ ሃዚሂ ሱረቲ ለከፈትሁም ይችን አንቀጽ ሰዎች ቢያስተነተናት ኖሮ በቂያቸው ነበረች ብለው ነው እንጂ ያሉት። ሌላ ባያወርድ ብሎ ያለው ሞንከር ነው ነው የሚሉት ከኢማሙ ሸፍዒ ጭራሽ አልጸደቀም ነው የሚሉት ያንኛው አሁን የቀራችሁት ማለት ነው ያቀረኋችሁ። እመተነ ላይ ያለው ይሄ የለም ነው የሚሉት እንተ እብኑ ከፊርም ያመጡት ያለሁ ቃል ሻፍዕይ ረሕመሁ ላሁ ተዓላ ምን ይላሉ? ረሒመሁ ላሁ ተዓላ ለውማ አንዘለ ላሁ አላ ስብሃነ ተዓላ ባያወርድ ኖሮ፣ ለውማ አንዘለላሁ ሑጀተን ማስረጃ ባያመጣ፣ አላከልቄ በፍጥረታቱ ላይ ማስረጃ ለማቆም እለ ሀህ ሱራ ይች መዕራፍ እንጂ ሌላ እነ ሱረቱ ልበቀራ እና ሊእምራን እነ ሱረቱ ኒሳ ባይወርዱም፣ ለከፈቱም ይችው በቂያቸው ነበረች ለመመከሪያ ብለው ኢማሙ ሻፍዕይ ተናግረዋል አሉ። ሀዛል አሰሩ ትላላችሁ። ይህ አሰር ለይሰቢ ሳቢትን አንሻፍዒይ ከኢማሙ ሻፍዒ ሳቢት አይደለም። በልሆ ሙንከር ይሉታል። ዒፍ ነው፣ ዒፍ ነው። ይህንን ዒፍ ያደርጉታል ያሉት ምንድን ነው? ይህንን የተናገዱት ለው ተደበረ ናሱ አው ለው ፈከረ ናሱ፣ ሰዎች ቢያስተነትኑ የሀዚህ ሱራ ይችን ሱራ እኮ ቢያስተነትኗት ለመመከር ለከፈቶም ለመመከር በቂያቸው ነበረች። ይችን አሳቢቷል ተጋባን አይደል፣ ከኢማሙ ሻፊዒ ያለችው ያንኛው ረጅሙ ታቢት አይደለም። መተነ ላይ ያለ መነግራችሁን ስሙ፣ ይሄን ነው ታቢቱ። ምን የሚለው ለው ተደበረና ሱፊያ ዲ ሱራ ለከፈተው ይችን ሱራ ቢያስተነትኗት በቂያቸው ነበረች። እነሱ ወደ ዒባዳ ለማነሳሳት ነው ያሉት ኢማሙ ሻፈይ ለውማ አንዘላ ላህ አላህ ባያወርድ ኖሮ፣ ይሄን ረጅሙን ሴንቴስ አረብተ ነገር አልተጠቀሙትም። ኢማሙ ሻፈይ ሳቢት አይደለም ከሳቸው እያሉ ነው እና ከዚህ ሱራተ ካፍየቱ ሌልኸልክ ፊልሐሲ አልተመሱክ ብዲንላህ ብልኢማን፣ ይሄ ማለት ምንድነው? ወደ ኢማን ሰዎችን ለማነሳሳት በቂናት ማለት ነው። በቂናት በቂናት፣ ለማነሳሳት በቂናት ነገር ግን ለውማ አንዘለላህ ያለው ምንድን ነው ብያቸዋለሁ። ሙንከር ነው እሱ፣ ታቢት አይደለም ከኢማም ሻፊዒ እንትና እንተና፣ ሰሊም አልሂላሊ የዓላመህ አልአልባኒ ተማሪ ማለት ነው። ደማጅ መጥቶ ዳዕዋ አድርጎ ይህችን ተናግሮ ሲወርድ ሸሂ እንደገና እንተና ደግሞ ተሰሃደ ደግሞ አለ ድምጻቸው ማለት ነው።

ከዛ ቀጥሎ ደዕዋ ከዛ ቀጥሎ ሶብር ማድረግ እያሉ ነው አይደል? የተናገሩት ዒልም ቅድሚያ ይሰጠዋል። እንደ ነአም ይኸው፣ ኢማም ኢማሙል ቡኻሪ ረሒመሁላህ እንሂም ታላቁ ኢማም ናቸው። ኢማሙል ቡኻሪ ማለት ቡኻሪ የሚባለው ኪታብ ራሱ ኪታባቸው አሶሑል ኩቱብ በዕደ ኪታቢላህ፣ ከቁርአን በኋላ አሶሑል ኩቱብ የማንኛው መርጂዕ ማን ነው? ቡኻሪ ሶሒሕ አልቡኻሪ ነው። እኒህ ኢማም ታላቅ ኢማም ናቸው። የሚገርሙ ኢማም ማለት ነው። እነዚህ ደግሞ ወደ ሲጅስታን ወደ አፍጋኒስታን ከአረብ ውጭ ናቸው። ከመካከለኛው ምስራቅ ወጣ ያሉ ናቸው። ሆ አቡ አብዱላ መሐመድ ብን እስማኤል የሚገርመው ኢማም ሻፊዒ ጋዛ ፍልስጤም ናቸው። ባለፈት ሁሉ ባሪው እንትናም አስቀላን ናቸው። አስቀላንም እዛ ፍልስጤም ውስጥ ያለ ነው። ራማላህ በፈተል ገርቢያ ምናምን ዌስት ባንክ ምናምን የሚባለው አለ። በዛ አካባቢ ማለት ነው። የሚገርመው ተናስቆልም ማለት ነው። እነዚህ ደግሞ ወደ

ሰሻ ለ ዲራሴ ወቃለ ልቡኻሪዩ ረሒመሁላህ አላህ ይዘንላቸውና፣ እንዲህ አሉ። ባቡል ዒልሚ ባቡል ዒልሚ፣ የእውቀት ምዕራፍ ይላል። ምዕራፉን ሲጀምሩ ቀብለል ቀውሊ ወልዓመል ይላሉ። ቀብለል ቀውሊ ከንግግር በፊትና ወልዓመል ከተግባር በፊት እውቀት ይላሉ። እውቀት ከምን በፊትና ከምን በፊት? ቀብለል ቀውሊ ወልዓመል ከተግባርና ከንግግር በፊት እውቀት። እውቀት ቅድሚያ ይሰጠዋል ማለት ነው። እውቀት ቅድሚያ ይሰጠዋል። ምክንያቱም እውቀት ኩለቅና ሚን አጅል ተውሒድ ምን እጅል ተውሒድ ተፈጠር ማለት ምን እጅል ተውሒድ ብልዕባደ አላህ ስብሓነሁ ወተዓላ በብቸኝነት እንድንገዛው ተፈጠር። ከይፈን ዕቡድ እንደት እንገዛው በምንድን ነው የምናውቀው? ብልዕልም በእውቀት ነው የምናውቀው። ስለዚህ እውቀት እያንዳንዱ ላይ ግዳጅ የሆነ ነጥብ ነው፣ ግዳጅ የሆነ ነጥብ ነው። እንደት እንደሚገዛ አላህ ስብሓነሁ ወተዓላ እውቀት ማለት ሙጥለቅ እስልምና ሙሉ በሙሉ ሙፍት ይሁን ይረዳ ሁሉም እንደ ኢብኑ ተይሚያ ማለት አይደለም። ሁሉም እንደ እንደ ኢማሙ አልቡኻሪ ይሁን ማለት አይደለም። ነገር ግን ስለ ሶላት አበጥሮ አጠርጥሮ ማወቅ አለበት። ሰው ይሁን ተጓባና አይደል ሀጅ የወጀበበትና ሀጅ መሄድ ሰው ገንዘብ ያለው የወጀበበት ስለ ሀጅ ማወቅ ዋጅብ ይሆንበታል። በሌሎቻችን ላይ እንትን ማዳ ማ ዱምና አንና ለሚጅብ ዐለይነ ሀጅ ማለት ነው ስካል ወጀበብን ድረስ ምን አይሆንም ማለት ነው። እልሙም ዋጅብ አይሆንም፣ ብንማረው ጥሩ ነው ነው እንጂ የሚባለው ነገር። ግን አንድ ነገር መተግበሩ ዋጅብ እስከሆነብን ድረስ ያንን ነገር እንዴት መተግበር እንዳለብን ማወቃችን ደግሞ ግዳጅ ነው፣ ግዳጅ ነው። ስለዚህ ቀብለልቀው ከመናገርም በፊት ማወቅ ያው ነው ከመናገር የምንናገረውን ነገር ደዕዋ የምናደርግ ከሆነ ቀብለ ደዕዋቲና እናስ ኢለል ኢስላም ማወቅ አለብን። የምንጠራበትን ነገር በደንብ አድርገን መረዳት አለብን። ሰዎችን ወደ ተብልል እንዳናመጣ ይብስ ማለት ነው ተጓባናደን እንዲሁም ከመተግበር በፊት ከመተግበር በፊት ዕውቀት ይላል። ባቡል ዕልሚ ምዕራፍ እኮ ነው ገና ሲያስቀምጡ ርዕሱን ኪታባቸው ላይ ሲያስቀምጡ ባቡል ዕልሚ የእውቀት ምዕራፍ ነው። ቀብለል ቀውሌ ወለዓመል ከተግባርና ከንግግር በፊት እውቀት ይላሉ። ይህን ይላል ወደሊሉ አሉ ዝቅ አሉና ይህንን ርዕስ አደረጉና ኢማሙ አልቡኻሪ ማለት ነው። ቀውሉሁ ተዓላ ይህ ነው ማስረጃው ብለው የአላህን ቃል መጡ። ምን ይላል አላህ? ፈዕለም እወቅ መሐመድ ይላቸዋል። ነቢና ዓለይሂ ሰላቱ ወሰላም አነሁ ላ ኢላሀ ኢላ ላሁ አነሁ መሆኑን እወቅ። ላ ኢላሀ አይላ መዕቡዳ ቢሐቅን በትክክል የሚገዙት የለም እወቅ። ኢለ ላህ አላህ እንጂ በትክክል የሚገዙት የለም። ይህንን እወቅ ይላቸዋል። እወቅ ብሎ ነው የጀመረው

እብደኡ ቢማ በደአ አላህ ከጀመረበት ጀምሮ አሉ። በምንድን ነው አላህ የጀመረው? እነ ሶፋ ብሎ ነው። ከሶፋ ጀምሮ አሉ። አላህ የጀመረበት ነገር ሁሉ ቅድሚያ ይሰጠዋል ማለት ነው። አላኢ ጡላቂ ነስ እስካለ ድረስ እንትን የሚለው ተርቲቡን የሚያስቀምጥልን እስካልመጣ ድረስ ማለት ነው። ከዚህም የምንረዳው ምንድን ነው? ፈዕለም ብሏል። እወቅ ብሎ ነው ያለው። ከእውቀት በኋላ ነው ሌላው ንግግርም ሆነ ምንም ሆነ ተግባርም። ፈዕለም፣ እወቅ እነሁ መሆኑን ላ ኢላህ ኢላ ላህ ከአላህ ውጭ በትክክል የሚገዙት የለም። እዚህ ላይ ጥንቃቄ ሊደረግ የሚገባው ደግመን ደጋግመን የምንመካከርበት ጉዳይ ላኢላሃ ኢላላህ፣ ከአላህ ውጭ ጌታ የለም፣ ከአላህ ውጭ ፈጣሪ የለም ማለት አይደለም ይሄ ማለት አይደለም። ናዓም፣ ከአላህ ውጭ ፈጣሪ የለም ትክክል ነው። ከአላህ ውጭ ፈጣሪ የለም፣ ከአላህ ውጭ ሞክተሪዕ የለም እውን ነው። ከአላህ ውጭ ጌታ የለም ትክክል ነው። አዎ ነገር ግን የላኢላሃ ኢላላህ ማዕና አይደለም። የላኢላሃ ኢላላህ ማዕና ማ ከአላህ ውጭ ፈጣሪ የለም ቢሆን ኖሮ ነቢዩና አቡ ጀህል አይጣሉም ነበር

አጃአላ ልአሊሀተ ኢላሀዋሒዳ እነ ሀዛ ላይ ሸኦን ዑጃብ ነው እንዲያውም ያሉት። እንደ አማልክቶችን ደግሞ ጨመቀ እና መሐመድ ወዲ እንዳመጣቸው እንደ ይገርማል አሉ። አሀ አማልክት ማለት እነሱ ጋር ዒባዳ የሚሰጠው ማለት ነው። ለዚህ ነው እምቢ ያሉት። አየህ ላኢላሀ እንዴት እንደ ገባቻቸው አየህ አየህ፣ እንዴት እንደ ገባቻቸው መቀበል አለመቀበል እኮ አይደለም እምቢ ማለታቸው፣ እራሱ ስለገባቻቸው እኮ ነው። ምክንያቱም በመካ ዙሪያ የነበረው ሶስት መቶ ስልሳ ጣዖትን ሊያራግፉ ሊጥሉ ነው። ይህንማ አናደርግም አሉ። አናድርግም አሉት። አጃዐለ ልአሊሀተ ኢለ ህዋ ሀዳ ኢነ ሀዛ ላይ ሸይኡን እጃብ አለ። ስለዚህ በስንፈስር የምንፈስረው በኡሉህያ ነው። ማለትም ከአላህ ውጭ በትክክል አምልኮ የሚገባው የለም። በትክክል ከአላህ ውጭ የሚገዙት የለም። ሌላው የሚገዙት ሁሉ በባልጤት ነው። በትክክል የሚገዙት አላህ ብቻ ነው። ይችን ቃል ያለ ደግሞ ወደ ንጉሥ ወደ አልከሶ ወደ መርሳ ወደ ደገር አይሄድም፣ ወደ ባቄሎ መሳሰሉት ማለት ነው። ወደዛ አይነት ቦታ አይሸሽም፣ አይሯሯጥም። ምክንያቱም ወደዛ መሄድ አንደኛ እስጋሳ ነው፣ ተወሱል ነው፣ ድረሱልኝ ነው አይደል? እንደ ተወኩል አለበት። እዛው ላይ እርድ አለ፣ ዘብሕ ለገይሪላህ ሰለት አለ። እነዚህ ነዚህ ሁሉ ለአላህ የሚገቡ ናቸው። ለንጉሶችና ለመርሶች መስጠት ግን ወይንም ደግሞ ለተለያዩ ወልዮች ለሚሏቸው መስጠት ዒባዳን ከአላሁ ውጭ ላለ አካል መስጠት ነው። የዛን ጊዜ ሽርክ ተፈጠረ ይባላል። ይህንን በአጽኑ በትክክል ልንዋጋው የሚገባ ነው። ኢንሻአላህ ወቻል ነው ማለት ነው። ወደሊሉ ለዚህ ማስረጃው ቀውሉሁ ተዓላ ፈዓለመ ወቀ አንሁ ላኢላሃ ኢላላህ ከአላህ ውጭ በትክክል የሚገዙት የለም እወቅ። በትክክል ከሱ ውጭ የሚገዙት የለም እወቅ። ወስተግፊር ሊዘንቢከ ለወንጀልህም ይቅርታ ጠይቅ ይላቸዋል አላህ ሱብሃነ ወተዓላ። ለወንጀልህም ይቅርታ ጠይቅ ስለዚህ ቀብለል ቀውል ቀብለቀውል ላ ኢላሀ ኢለላህ ከማለትህ እና እስትግፋርን ከመስራትህ በፊት ከማድረግህ በፊት፣ በዒባዳም እኮ እስትግፋር ይገኛል፣ በመስገድ ሹክር በማድረግ በዚህ በዚህ ማለት ነው። እየሰገድክ ሹክር ታደርጋለህ። ይህንን ከመተግበርህ በፊት ቅድሚያ ምን ፈበደአ አላህ ስብሓነ ወተዓላ ጀመረ ብልዕልሚ በእውቀት ጀመረ። ይችን አንቀጽ ሲጀምራት ቀብለል ቀውሊ ከንግግርና ወልዓመሊ ከመተግበር በፊት እስተዘለ ቡልዩ ብሃዚሂል አያ ዐላ ውጁብል በዳአት ብልዕልም ቀብለ ቀውሊ ወልዐመል በዝ ስቲ ዘላላ አድርገው መረጃ አድርገው አቅርበዋል፣ ኢማሙል ቡኻሪ ረሂመሁላህ። ወሃዛ ደሊሉን አሰርዩን የዱሉ አነ እንሳን የዕለም አወለን ሡመ የዕመሉ ሣኒየን። ከዚህ የምንረዳው ምንድን ነው? መጀመሪያ ማወቅ ነው፣ ከዛ መስራት ነው ተባና የዕመሉ ሳይሆን ሁለተኛ ነው ወሆና ከደሌሉን አቅልዩን ነገር እየድሉ አላአነልዕልማ ቀብለል ቀውል ወለዓመል መሆኑ እ አተርይ ነው አሁን ይሄ ከቁርአን ያነሱት ነው አይደል ከቁርአን የተነሳ እኮ ነው ይሄ ሀታ አቅልዬን እራሱ በአቅል ብታስበው እንኳ አንድን ነገር ከመስራት በፊት ማወቅ እንዳለብህ ይታወቃል በር ለመግጠም ዝም ብለህ አትነሳም መስታወት ለመቅጠም ዝም ብለህ አትነሳም